ጉድና ጅራት በስተኋላ ነው ይላል የሀገሬ ሰው ሰላም ጤና ይስጠልን ውድና የተከበራችሁ የምትክ የዩቱብ ቤተሰቦች እንዲሁም ደግሞ የሩታዬና የአብርሽዬ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኔ ጋር ሁሉ ሰላም ሁሉ መልካም ነው እግዚአብሔር ይመስገን እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ በያላችሁበትም የዓለም ዳርቻ ቅመሞችዬ ጤናችሁ ሰላማችሁ ብዝት ይበለልኝ ዛሬ እንግዲህ ያው የሮታ ነገር ያሁላችንም አሳስቦናል የሮታና አብርሽ ነገር ምክንያቱም ደግሞ ስለምንወዳቸውና ስለምናከብራቸውን የእነሱን ሰላም የነሱን እድገት ስለምንፈልግ ነው እና ዛሬ እንግዲህ የሮታ ያው መረጃውን አፈንድተዋለች ያው አብርሽ እንግዲህ ሲመስለኝ ምንም ነገር እንዳልጻፈላት ለነጺና ከነጺ ጋር ምንም ግንኙነት እንደሌለው ነበረ የተናገረው። ዛሬ ግን በእርግጥ ያው ለእኔ እውነት ለመናገር ቤተሰቦች፣ አላቅም እንደ ክፋት ሆኖ አልታየኝም። ምክንያቱም ሩታ ዛሬ ያወጣችው ፋይል እንግዲህ ደውላለታለች፣ ዱባይ እያለ ደውላለታለች፣ ደውላለት አሁን ከሀገር ውጭን ያለውት ወደ አዲስ አበባ ስመለስ ደውልልሻለሁ የሚል ቴክስት የአብርሽን እንግዲህ ስክሪንሾት አድርጋን ይላከችል እና ፎቶ እንግዲህ ቅንብርን ያው ቅንብር ነው። ያው ለኤፍሬምም አሳይቶታል። ኤፍሬምም እንዴት ለእኔ ምንም ነገር ከእሷ ጋር አልተጻጻፍንም ግንኙነትም የለም ነበረ ብልህ አይደለም እንዲያልከኝ በማለት ኤፍሬምም በአብርሽ ተናዷል። ሩታም ከፎቶ ፎቶ በእርግጥ ሩታ የአራዳ ልጅ ናት የከተማ ልጅ ናት ይገባታል። ቅንብር አድርጋ ይሆናል ሌላ ላከችላት እሱ አብርሽ እንደሚለው ከሆነ ፎቶውን ለኦዲንሶቹ ፖስት ችላቸውና ይሄ ፎቶ ቅንብር ካልሆነ እነሱ ይፍረዱ እያላት ነው። እሷ ደግሞ ምናለች? ፎቶ ሚዲያ ላላወጣውም እሷ ብዙ ፋይሎቹን የያዘችው የራሷ ህይወት ስላላት ፋይል የራሷ ላይፍ ስላላት እነዚህ ሲጀመር ሩታዬ የራሷ ላይፍ ካላት ሲጀመር አብርሽ ጋስ ቴሌግራም ላይ ለምን ደወለች? ይሄንም ማሰብ አለብሽ። እንግዲህ አሁን ከሩታ እንደተደርዳውት ከሆነ ዛሬ ያወጣችሁ ፋይል ከአብርሽ ጋ ቴክስት እንደጻፈች ቴሌግራም ላይ ነው። ስትደውልለኝ ጊዜ አለ እንግዲህ ስታሳየው የጻፈላት አሁን ከሀገር ውጭ ነኝ ወደ አገር ቤት ስገባ እደውልሻለሁ የሚል ቴክስት ነው አብርሽ ለነጽ የመለሰላት፣ ያንን ነው እንግዲህ ስክሪንሾት አርጋ ፎቶ ደግሞ አቀናብራ ነው ለሩታ የላከችላት ማለት ነው። እና እሷስ ላይፍ ካላት ሰው ካላት እሷስ አብርሽ ካ ለምን ደወለች? ይሄንንም ሩታ ማገናዘብ አለብሽ። ለምን ትዳርሽ ላይ ክፍተት ትፈጥር ያለሽ? እሷስ ላይፍ ካላት ለምን አብርሽ ካ መደወል አስፈለጋት? አሁን ካንቻፍን የሰማውት እነዚህን ነገሮች ሚዲያ ላይ ማውጣት ማትፈልገው አልሽ እኮ ፎቶን ፖስቺ ና ኦዲዬንስ ይፍረድ፣ ሲላት እነዚህ ነገር ሚዲያ ላይ ማትፖስተው የራሷ ላይፍ ስላላት ነው። አልሽ፣ የራሷ ላይፍ ካላት አብርሽ ጋር ስለምን ደወለሽ ብለሽ ለምን አላገናዘብሽም ሩታዬ? ማለት ሲቀጥል፣ አብርሽካ ጥፋቱ ደግሞ ምን መሰላችሁ? ቤተሰቦቼ ከእሷ ጋር እንደ በእርግጥ አልተገናኘንም ብሏል። ፎቶን አቀናብራ ነው መቼም። ጊዜውን ቴክኖሎጂ ብዙ ነገር ማድረግ ይቻላል አይደል? መተቃቀፍ ሁሉ አምጥቷል። እንኳን አይደለም ፎቶ ስንት ቅንብራለን፣ ና እሱን ለን ሊጠፋሽ አይችልም ግን ቴክስቱን አብርሽ ደብቋታል። ምንም ቴክስት እንደሌለ ነው የነገራት። እሱ አንድ ጥፋት ነው። አብርሽጋን የታየኝ ያ ነው ጥፋት ሌላ የከፋ ነገር የለም። ሩታይ አንቺም መረጋጋት አለብሽ። አብርሽም ቀስብ ለጠላ መሄድ ሳይሆን ማስረዳት አለብ። በዚህ አጋጣሚ ው ኤፍሬምንም ከላይ እስከታች ያው በትናንትናው ቪዲዮ እንደተናደደች ና በአንድ ወገን ብቻ ወግኖ ቪዲዮ እንደሰራ ያው በደንብ አድርጋ ነው እስጥግብ እስኪን ያው ልክ ልኩን ነግረዋለች ማለት ይቻላል። ከዛ እንግዲህ ለመፍረድም ካለበ ሚዛናዊ እንድትሆን እንጂ አንተን አይመለከትም ግዴታ አይደለም ግን፣ ትናንት በሰራው ቪዲዮ ላይ ሚዛናዊ እንድትሆን ከወንድም ጋ አብረክ እንድታየው ነው ይሄን ፋይል በማለት ነው። እንግዲህ አብርሽን ጠርታ ኤፍሬምንም ጠርታ እንግዲህ ይሄን ፋይል ያሳየቻቸው ማለት ነው ቤተሰቦች እና ያው አብርሽም ይሽ ፎቶ ቅንብር ነው ብሏል። ጊዜው እኔም አምናሉ አቅብ ብዙ ነገር ይቀናበራል። አሁን ፎቶ ማለት ነው ቡታጀራ ላይ የተነሳውን ፎቶ አቀናብራን ላከችላት። ሲቀጥል ደግሞ ቴክስት ነው። በቃ እኔ ከሀገር ውስጥ ውጭ ነኝ። ሀገር ውስጥ አይደለም ሩታ። ለምን ደበከኝ ነው በቃችን ነገር ቴክስቷን ቴሌግራም ላይ የተጻጻፋችሁትን ቴክስት እችን ብትሆን ለምን ደበከኝ ነው። እሷ በቃ ይሄን ያንገበገባት ይሄ ነው፣ በጣም ያበሳጫትና ያሮታየ ኔ ለእንደዚህ ለእንደዚህ አይነት ነገር ቦታ እሷስ ላይፍ አላት ብለሻል፣ ብዙ ነገሮችን ማውጣት ማትፈልገው አልሽኮ። ላይፍ እሷ ላይፍ ካላት አብርሽካ ምን ትሰራለች ነው አሁን የኔ ጥያቄ ቤተሰቦቼ እነዚህ ተብዬዋ የራሷ ህይወት ካላት ከድሮ ፍቅረኛዋ ጋስ ምን ትሰራለች? አንቺ ጋስ ለመበጥበጥ ለመጣሽ ምን ተልእኮ አላት? ምን ምክንያት አላት? የሚለውን አንቺም ያገናዘብሽ አይመስለኝም ታየ እና ወደ ራሴች ተመለሽ። ትዳር ቀላል ነገር አይደለም። በኤፍሬም እንኳን ያው ሁላችንም ተናደን ነበር። አንቺም እስከሚበቃው ዛሬ ነግረሸዋል። እንኳን አንተ በእኔ ጉዳይ ውስጥ ቤተሰቦችም አያገባቸውን ብለሻል። በትክክል ትዳር ላይ ሶስተኛ ወገን ወንድም እህት አያስፈልግም። ልክነሽ መወሰን ካለባችሁ ያንቺና የአብርሽ ጉዳይ ና ብቻና ብቻ ነው። ትክክል ነሽ። ግን ቢሆንም አንቺም ትዳርሽን መጠበቅ አለብሽ። ለምን መጣች ችልጅ? ምንድን ነው አላማዋ? የራሷ ላይፍ ካላት ለምን ወደ አንቺ መጣች? የቆየ ፋይል ይዛ ይህንንም አንቺ ማገናዘብ አለብሽ ሩታዬ። ለመጣ ሁሉ በርሽን ከከፈትሽ ትዳርሽ እየተንገጫገጨ መጨረሻው አምረ ማለት ነው እና የዛሬው ቪዲዮ እንግዲህ ይሄ ነው ቤተሰቦች።